ዋና ዜና ኢትዮጵያ የባህር ድንበር ይገባኛል ጥያቄዋን ለተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ተገኝታ አቀረበች። የሕወሓትና የፋኖ ጥምር ጦር ነው በተባለ ኃይል ከፍተኛ ቁጥር ያለው የመከላከያ ሰራዊት መደምሰሱ አነጋጋሪ ሆነም። በድጋሜ እያገረሻ የመጣውን የኑሮ ውድነት መንግስት መቆጣጠር እንዳልቻለ ተገለጸም። ሰላም ጤና ይስጥልን፣ ውድ ዳርማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን፣ አብራችሁን ቆዩ። ኢትዮጵያ የባህር ድንበር ይገባኛል ጥያቄዋን ለተባበሩት መንግስታት ጠቅላላ ጉባኤ በኒውዮርክ ተገኝታ አቀረበች። የቀይ ባህር በር ለታሪካዊ ተጠቃሚው ሀገር ኢትዮጵያ ይገባል በሚል ደጋግማ በአጀንዳነት እና ስታነሳ የቆየችው ኢትዮጵያ ዛሬ ላይ ጉዳይን በይፋ ወደ ተባበሩት መንግስታት አቅርባለች። ትላንት ኒውዮርክ ላይ በተካሄደው የተባበሩት መንግስታት ጠቅላላ ስብሰባ አጀንዳውን ይዘው የቀረቡት የኢትዮጵያው ፕሬዝዳንት አምባሳደር ታዬ አጽቀ ሥላሴ ባደረጉት ንግግር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ላይ በጋራ መልማትንና የሁሉንም አገራት ደህንነት ማስጠበቅ የሚያስችል ሰፊ መንገድን ትከተላለች ብለዋል። አምባሳደር ታዬ አጽቀ ሥላሴ ትላንት ባደረጉት ንግግር ባህሮችና ውቅያኖሶች የጋራ ሀብቶቻችን በመሆናቸው በቀይ ባህርና ህንዱ ውቅያኖስ ላይ የሁሉም ሀገራት እኩል ተጠቃሚነት እንዲረጋገጥ ጠይቀዋል። እኩል የባህር ተጠቃሚነትና ለሁሉም ሀገራት ጥቅም ላይ መዋልን የሚደነግገው ዓለም አቀፋዊ የህግ ማዕቀፍ ከመንግስታት ጋር በመተባበር ወደ ተግባር ሊወርድ ይገባል ሲሉ ፕሬዝዳንት ታዬ ተናግረዋል። አምባሳደር ታያዝቀስላሴ ያክለውም ከአፍሪካ በህዝብ ብዛት ሁለተኛ የሆነችውና ወሳኝ የሆኑ የባህር ስጋቶች የተደቀኑባት ኢትዮጵያም ለሰላማዊና ደህንነቱ ለተጠበቀ የቀይ ባህርና የህንዱ ውቅያኖስ የውኃ ላይ እንቅስቃሴ ሰላምና ደህንነት ትልቅ ትኩረት ትሰጣለች ብለዋል። ኢትዮጵያውን እየተከተለችው ያለው የባህር ወደብ የማግኘት መንገድ ተገቢና የማንንም ጥቅም አደጋ ላይ የሚጥል አለመሆኑን በርካታ ኢትዮጵያውያን እየመሰከሩ ይገኛሉም። ከዳማት ዘመን በፊት ጀምሮ ኢትዮጵያ ስታስተዳድር የነበረችውን የቀይ ባህር እንቅስቃሴ በ1983 የደርግን መንግስት በኃይል ገልብጥ ወደ ስልጣን የመጣው የህወሓት መንግስት ያለምንም ህጋዊ ሰውነት በሽግግር መንግስቱ ስልጣን አሳልፎ የሰጠበት ውሳኔ አሳፋሪ ነበር ተብሏል። ኢትዮጵያውን እያደረገችው ያለውን የባህር ወደብ የማግኘት ህጋዊ እንቅስቃሴ መላው ኢትዮጵያውያን ዳር እስከ ዳር የሚደግፉት ነው የሚሉ ወገኖች ከጦርነት ውጭ ባለው አካሄድ አሰብን ወደ ኢትዮጵያ ማስመለስ ስለዘላቂ የቀጠናው ሰላም ወሳኝ ነው ብለዋል። ይህን ትልቅ ብሔራዊ ጥቅሙን ለማድረግ እንዲቻለ የኢትዮጵያ መንግስት በተቻለ ፍጥነት የውስጥ ሰላሙንና አንድነቱን ለማረጋገጥ አበክሮ መስራት አለበት ተብሏል። የኤርትራ መንግስትና ሕወሓት በ1980ዎቹ የተከተሉት የአሰብ ወደብ ሴራ እንዳይፈርስባቸው በሚችሉት ሁሉ የኢትዮጵያን ውስጣዊ ሰላም ለማፍረስ መስራታቸውን ግምት ውስጥ በማስገባት በሀገር ውስጥ ሰላምና ደህንነት ላይ ትልቅ ስራ መስራት ያስፈልጋል ሲሉ የዘርፉ ባለሙያዎች ይመክራሉ። የሕወሓትና የፋኖ ጥምር ጦር ነው በተባለ ሀይል ከፍተኛ ቁጥር ያለው የመከላከያ ሰራዊት መደምሰሱ አነጋጋሪ ሆነም። በሕወሓትና ፋኖ አዲስ ጥምር ኃይል የተወሰደ እርምጃ ነው በተባለ ጥቃት አንድ ክፍለ ጦር የሚጠጋ የመከላከያ ሰራዊት መደምሰሱን አስመልክቶ በርካታ መረጃዎች ወጥተዋል። ባሳለፍ ነው መስከረም 14 ቀን 2018 ዓመተ ምህረት በወሎ ቀጠና በተደረገ ውጊያ ነው የመከላከያ ሰራዊቱ ላይ ጥቃት የተፈጸመው የሚሉ ወገኖች በውጊያው ከ400 በላይ ወታደሮች መደምሰሳቸውን ተናግረዋል። ስድስት አዳፍኔ ስድስት የስድስት ድሽቃና ሌሎች በርካታ የቡድንና የነብስ ወከፍ ጦር መሳሪያዎች ከነ ተተኳሾቻቸው እንደተማረኩና በቁጥር ከ150 በላይ ወታደሮች በቁጥጥር ስር መዋላቸውን የመረጃ ምንጮች አጋልጠዋል። ጉዳዩን አስመልክቶ የኢትዮጵያ መንግስትም ሆነ የመከላከያ ሰራዊቱ የሰጠው ምንም አይነት ይፋ ማብራሪያ ባይኖርም የጦር ኃይሎች ምክትል ኢታማዦር ሹም ጄኔራል አበባው ታደሰ በጉዳዩ ላይ ለመምከር ሳይሆን አልቀረም በተባለ ምክንያት ባህር ዳር ገብተው ከክልሉ ባለስልጣናት ጋር እየመከሩ መሆናቸው ተሰምቷል። ጄኔራሉ እያደረጉትን የተባለውን ውይይት አስመልክቶ የክልሉ መንግስት ሚዲያዎች ባወጡት ዘገባም በባህር ዳር ከተማ በወቅታዊ የሰላምና ጸጥታ ጉዳዮች ላይ ምክክር እየተደረገ መሆኑን ይፋ አድርገዋል። በመዲናዋ ዛሬ በተደረገው ስብሰባ በደቡብ ጎንደርና በጎጃም ቀጠና ያለው የሰላም ሁኔታ አዎንታዊ ለውጦች የታዩበት ነው መባሉን የዘገቡት የመንግስት ሚዲያዎች በሌሎች ቀጠናዎች ምን እየተካሄደ እንደሚገኝ በስብሰባው የተነሳውን ግምገማ ሳይጠቅሱት አልፈዋል። በወሎ ቀጠና ተፈጽመዋል የተባለውን ከባድ ጥቃት ራሱን የወሎ ፋኖ ብሎ የሚጠራው ታጣቂ ቡድን መፈጸሙ ቢነገርም በጥቃቱ ከፍተኛ ቁጥር ያላቸው የሕወሓትና የሻእቢያ ታጣቂዎች እንደተሳተፉበት መረጃዎች እየወጡ ናቸው ተብሏል። ከደፈጣ ጥቃት ባሻገር የመከላከያ ሰራዊቱን ፊት ለፊት ገጥሞ የሚያውቀው የወሎ ፋኖ የተባለው ታጣቂ ቡድን አንድ ክፍለ ጦር የሚጠጋን ሰራዊት በዚህ ልክ መደምሰስ አይችልም የሚሉ በርካታ ወገኖች ጥቃቱ በሕወሓትና ሻእቢያ ወታደራዊ መሪነት የተፈጸመ ነው ብለዋል። የሕወሓትና የሻእቢያ ወታደሮች በወሎ ጥቃት ለመሳተፋቸው ከጥቃቱ ማግስት የተለቀቁ መረጃዎችን መመልከት ጠቃሚ ነው የሚሉ አካላት በበኩላቸው የወሎን ጥቃት ከነዝርዝር ማስረጃ ይዘውት የወጡት የሕወሓትና አፍቃሪ ሕወሓት የሆኑ ማህበራዊ ሚዲያዎች ናቸው ሲሉ ሞግተዋል። በተፈጸመው ጥቃት ከፍተኛ ድንጋጤ ውስጥ የገባው የብልጽግና መንግስት ከጉዳዩ ጋር በተያያዘ ከክልሉ መንግስት ጋር ከመወያየት ባሻገር ምን አይነት ወታደራዊ እርምጃ ለመውሰድ እየሰራ እንደሆነ ያለው ነገር የለም። ጉዳዩን አስመልክቶ አስተያየት የሚሰጡ አንዳንድ ወታደራዊ ተንታኞች በበኩላቸው ለብልጽግና መንግስት ለመሰላሳ ጉዳት መዳረግ ትልቁ ምክንያት የደህንነቱ ክንፍ ደካማነት ነው ሲሉ ሙግታቸውን ተናግረዋል። የብልጽግና መንግስት ፋኖ የተባለውን ታጣቂ ለመደምሰስ የሚያስችል አንዳች ተግባር አልፈጸመም። ይልቁንም ፋኖን ከከተሞችና ከአውራ መንገዶች ካራቀ በኋላም እንዲደራጅና ከሌሎች ኃይሎች ጋር እንዲተባበር ተባበር እድል ስለሚሰጠው አሁን ለገጠመው ጉዳት ተዳርጓል ሲሉ አንዳንድ ወታደራዊ ባለሙያዎች ገልጸዋል። የአሁኑ ጥቃት የመንግስትን ወታደራዊ ኃይል በማዳከም ረገድ ትልቅ ረብ እንዳለው የሚገልጹ ወገኖች የተማረከው ከፍተኛ ቁጥር ያለው ጦር መሳሪያና ወታደራዊ ሎጂስቲክስ በአማራ ክልል ለሚንቀሳቀሰው ታጣቂ ትልቅ አቅም ከመፍጠር በላይ የሞራል የበላይነት እንዲያገኝ ያደርገዋል ብለዋል። በጦርነት ጀምሮ በጦርነት ያለፉት ሰባት ዓመታትን ያገባደደው የብልጽግና መንግስት የሕገ መንግስቱን የበላይነት በማስከበር አገሪቱን ሰላም ማድረግ እየተቻለ በተሳሳተ ስሌት ወደ ጦርነት ወዶና መርጦ በመግባቷ ለገባንበት የፖለቲካ ቀውስ ተዳርገናል ተብሏል። ውስጥ ለውስጥ ሕወሓትንና ፋኖ የተባለውን ታጣቂ እንዲሁም ሌሎችን የመንግስት ተቃዋሚ ኃይሎችን በማስተባበር የኢትዮጵያን መንግስት ለመገልበጥ የሚሰራው የኢሳያስ አፈወርቂ መንግስት በኢትዮጵያ መንግስት ቸልተኝነት አላማውን ወደ ማሳካት እንዲሸጋገር በር ተከፍቶለታል ሲሉ በርካቶች ይከራከራሉ። በወሎ ውጊያ የተማረኩ ናቸው የተባለው የመከላከያ ሰራዊት አባላት ፋኖ በተባለው ታጣቂ ቡድን እጅ ስር ወድቀው ክብረ ነኪውን መፎክሮችን እንዲያሰሙ እየተገደዱ በማህበራዊ ሚዲያ የሚለቀቀው ተንቀሳቃሽ ምስል ተገቢ አይደለም ተብሏል። ወሎ ላይ ተደረገ በተባለው ውጊያ የክልሉ አድማ ብተናና ሚሊሻ ተሳትፏል ቢባልም ለከፍተኛ ጉዳት የተጋለጠው የመከላከያ ሰራዊት ሆኖ መገኘቱ አነጋጋሪ ሁኗል። የኤርትራ መንግስትና የህወሓት መሪዎች በ1980ዎቹ በሰሩት አደገኛ ሴራ ኢትዮጵያን ወደ ባልባ አድርገው ያስቀሩበት ጉዳይ ጸሐይ እየሞቀው በመምጣቱና ከቅርብ ጊዜ ወደ ኢትዮጵያ መንግስት ያሰብን ይገባኛል ጥያቄ አጠናክረው በመቀጠሉም ሁለቱ ኃይሎች ወደ ቀደመ አሮጌ ቃል ኪዳናቸው ተመልሷል የሚል ወገኖች የወሎውን ጥቃት የዚህ ቃል ኪዳንና የፋኖ ተላላኪነት እንዳመጣው ተናግረዋል። በድጋሚ እያገረሸ የመጣውን የኑሮ ውድነት መንግስት መቆጣጠር እንዳልቻለ ተገለጸም። በተለይም በሀገሪቱ መዲና አዲስ አበባ በየጊዜው እየጨመረ የመጣው የሸቀጣሸቀጦች ዋጋ ንረት ከፍተኛ ማህበራዊና ኢኮኖሚያዊ ተጽዕኖ ማሳደሩን የሀገሪቱ ሚዲያዎች እየዘገቡት ይገኛሉ። በተለይም በሀገሪቱ መዲና አዲስ አበባ በየጊዜው እየጨመረ የመጣው የሸቀጣሸቀጦች ዋጋ ንረት ከፍተኛ ማህበራዊና ኢኮኖሚያዊ ተጽዕኖ ማሳደሩን የሀገር ውስጥ ሚዲያዎች እየዘገቡት ይገኛሉ። ላልተወሰኑ ወራት እንደ ሽንኩርትና ቲማቲም ባሉ የግብርና ምርቶች ላይ የገቢያ መረጋጋትና የዋጋ መቀነስ ታይቶ እንደነበር የሚናገሩት የከተማ ኗሪዎች መንግስት ለሰራተኛው ከተያዘው መስከረም ወር ጀምሮ የደሞዝ ጭማሪ እንደሚደረግ ካሳወቀናም አዲሱ ዓመት ከገባ በኋላ በከፍተኛ ፍጥነት የዋጋ ጭማሪ እየታየ መሆኑን ተናግረዋል። የመንግስትን የገቢያ ቁጥጥር ማነስ ተከትሎ ባለፉት ሳምንታት ብቻ በኪሎ 40 ብር ይሸጥ የነበረው ቲማቲም ዘጠና ብር እስከ ዘጠና ብር ይሸጥ የነበረው ሽንኩርት ደግሞ አሁን ላይ በኪሎ እስከ 150 ብር እየተሸጡ መሆኑ ነዋሪዎች በምሬት ተናግረዋል። በአዲስ አበባና በሌሎች ሀገሪቱ አካባቢዎች በግብርና ምርቶች እና በተለያዩ ሸቀጣሸቀጦች ላይ እየተስተዋለ ያለው የዋጋ ንረት መንግስት ኑሮውን ለማሻሻል አድረግኩት የሚለውን የደሞዝ ማሻሻያና አመታዊ ክብረ በዓላትን በማሳበብ የነጋዴው ማህበረሰብ የዋጋ ጭማሪውን ለተጠቃሚው እያለማመደው እንደሚቀጥል ይታወቃል። በመዲናዋ እየተስተዋለ ያለውን የዋጋ ንረት አስመልክቶ ጥያቄ የቀረበበት የአዲስ አበባ ከተማ ንግድ ቢሮም ተቋሙ በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እያደረገ መሆኑንናም በግል ሱቆች ውስጥ የሚሸጡ ምርቶችን ግን የዋጋ ተመናቸውን መቆጣጠር እንዳልቻለ ለአህዱ ቴሌቪዥን ተናግሯል። ቢሮው የሸቀጣሸቀጥ ምርቶችን በቅዳሜና ሰንበት ገቢያዎች እያቀረበ መሆኑን እና ላብነትም አንድ ኪሎ ሽንኩርት እስከ ዘጠና ብር እየተሸጠ መሆኑን የጠቆሙት የከተማው ንግድ ቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑም ማህበረሰቡም የገቢያውን ሁኔታ ለማረጋጋት በሚደረገው ጥረት ተባባሪ እንዲሆን ሲሉ የተወሰነው የማህበረሰብ ክፍል ለህገወጥ ነጋዴዎች ተባባሪ እንደሆነ ጠቁመዋል። በአብዛኛው ሀገሪቱ ክፍል ያለው ስርዓት አልበኝነት የተፈጥሮ አደጋና ሰው ሰራሽ ችግሮች በመላ ሀገሪቱ እየተስተዋለ ለሚገኘው የኑሮ ውድነት በዋናነት የሚጠቀሱ ምክንያቶች ሲሆኑም፣ መንግስትም ችግሩን ለመግታት አዋጭ ስትራቴጂ ከመንደፍና ገቢያውን ከማረጋጋት ይልቅ ለመንግስት ሰራተኛው ደሞዝ ተጨምሯል የሚል አዋጅ በማስነገር ይበልጥ የዋጋ ንረቱ እንዲባባስ አድርጎታል። ከአዲስ አበባ ከተማ ባሻገር በአማራ ክልል ባለው ስር የሰደደ ስርዓት አልበኝነት ምክንያት ወደ ክልሉ የሸቀጣሸቀጥ ምርቶች ስለማይገቡም ከገቡም በታጣቂዎች ስለሚዘረፉና ስለሚቃጠሉ ህዝቡ በከፍተኛ የኑሮ ውድነት እየተሰቃየ ይገኛል። መንግስት ለሰራተኛ ደሞዝ ጭማሪ አድርገናል የሚለው አዋጅ ባስነገረ ቁጥር የቤት አከራዮች ከፍተኛ የገንዘብ ጭማሪ እንደሚያደርጉም ይታወቃል። ውድ አድማጮቻችን፣ ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ላቸው።